ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ሰላማቸው ብዝት ይበልልኝ። ብዙ ጊዜ በኮሜንት እንደጠየቃችሁኝ የእንግሊዘኛን በአማርኛ ሲምቦሎችን ሰራልኝ ብላችሁኝ ነበር። ይህ ማለት ዛሬ አማርኛን በእንግሊዘኛ ሲምቦሎችን አማርኛ በእንግሊዝኛ ሲጻፉ እነሱን ምን ይመስላሉ የሚለውን አብረን እያነበብ እናያለን ማለት ነው። ዛሬ ያው ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ላይክ ሼር እያደረጋችሁ ከኔ ጋር ትቆያላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት የእንግሊዝኛን በአማርኛ ነባቦችን ይዤላችሁ መጥቻለሁ ማለት ነው። እያንዳንዱ ሙሉ ቤተሰቦች ሙሉ አንድ ባንድ እናያለን ማለት ነው። እናንተም ከኔ ጋር ሆናችሁ ሀሳብ አስተያየት ካላችሁ ኮሜንት ጋር እያስቀምጣችሁ አብረን የምንማማር ይሆናል ማለት ነው። በቀጣይ ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ልክ እንደ ዛሬው ኮሜንት ጋር ታስቀምጡልኝ እና በዛ መሰረት ሰራላችኋለሁ ማለት ነው። ለዛሬ ይዤላቸው የመጣሁትን ቪዲዮ በትህትና እስከ መጨረሻ በመከታተል ጥሩ እውቀት ታገኛላችሁ ማለት ነው። አሁን ወደ ትምህርታችን ስንሄድ እያንዳንዱ በቀይ የተጻፉት የአማርኛ ሲምቦሎች ሲሆኑ በጥቁር የተጻፉት ደግሞ የእንግሊዝኛ ሲምቦሎች ናቸው። እዚህ ጋር በሙሉ እያሉት እና እያንዳንዱ ከጎን ከጎን ናቸው። ማለትም በቀይ የአማርኛ በእንግሊዘኛ ደግሞ በጥቁር አድርገን ይህ ምንም አሟሪ ይሆናል ማለት ነው። ከዚህ እንጀምራለን ማለት ነው። ሀ ኤች ኤ ኤች ኤ ሁ ኤች ዩ ኤች ዩ ሂ ኤች አይ ኤች አይ ሀ ኤች ኤ ኤች ኤ ሄ ኤች ኢ ኤች ኢ ህ አናባቢ የላትም ኤች ብቻ ትሆናለች ማለት ነው። ኤች ብቻ ትሆናለች። ሆ ኤች ኦ ኤች ኦ። እንቀጥላለን። ለ ኤል ኢ ለ ኤል ኢ ሉ ኤል ዩ ኤል ዩ ሊ ኤል አይ ኤል አይ ላ ኤል ኤ ሌ ኤል ኢ ሌ ኤል ኢ። ል አናባቢ የላትም ኤል ብቻ ትሆናለች። ሎ ኤል ኦ ኤል ኦ። ወደ ሶስተኛው እንሄዳለን። ሀ ትባላለች። ኤች ኤ ሀ ኤች ኤ ኤች ዩ ሁ ኤች ዩ ሂ ኤች አይ ሂ ኤች አይ

ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ ትሆናለች ማለት ነው። ቀጣይ የት እንሄዳለን? ሸ ሸ ሶስት ይኖራቸዋል ማለት ነው። ባለ ሶስት ነው የሚሆን። ሸ ሲሆን ኤስ ኤች ኢ ኤስኤች ኢ ሹ ስንል ስች ዩ ሺ ስች አይ ሻ ስች ኤ ሼ ስች ኢ ሽ ሲሆን ስች ሾ ስች ኦ አድርገን ማወቅ እንችላለን ማለት ነው። በቀጣይ ቀ ቀ ኬ ኢ ቁ ኬ ዩ ቂ

ብ ቢ ብቻ ትሆናለች። ቦ ቢ ኦ። የመጨረሻው እዚህ ጋር ተ እንላታለን ማለት ተ ቲኢ ቱ ቲዩ ቲ ቲአይ ታ ቲኤ ቴ ቲኢ ት ቲ ብቻ ትሆናለች። ቶ ቲ ኦ ቀጣይ እዚህ ጋር አሁንም ባለ ሶስት ይሆናል። ቼ ማለት ነው። ቼ ቼ ሲ ኤች ኢ ቹ ሲ ኤች ዩ ቺ ሲ ኤች አይ ቻ ሲ ኤች ኤ ቼ ሲ ኤች ኢ ቺ ሲ ኤች ቾ ሲ ኤች ኦ። በቀጣይ ሀ ሀ ኤች ኤ

ኖ ኤን ኦ። እዚ ጋር ደግሞ ኘ ትባላለች ችኛዋ ባለ ሶስት ሆናለች ችኛዋ ማለት ነው። ኘ ጂኤን ኢ ኙ ጂኤን ዩ ኒ ጂኤን አይ ኛ ጂኤን ኤን ኤ ኘ ጂኤን ኢ ኒ ኦ ጂኤን ኦ ስለዚህ ወደ ዋናው ስንሄድ እዚህ ጋር ሙሉ ሲንግል ይሆናሉ። አናባቢ ቻ ስለሆኑ ማለት ነው ኤ ምትሆን አናባቢ ናቸው። እነዚህም በቀጣይ ቪዲዮ እመጣበታለሁኝ፣ አንድ ባንድ እናያቸዋለን። አናባቢ ወደ እነሱ እንዴት ሆኑ የሚሆን በምሳሌ በአረፍተ ነገር እያየን ስለምንሄድ በቀጣይ ቪዲዮ አብረን የምናየሆናለን። ማለትም አ ኤ ኡ ዩ ኢ አይ

ደግሞ የወ ሲምቦል ናት ማለት ነው። ወ w ው w ዊ wይ ዋ w ኤ ዌ w ዊ ው w ዎ w ኦ ይሆናል ማለት ነው። እዚህ ጋም ተመሳሳይ አናባቢ ናቸው። አ አ ኤናት ኡ ዩ ኢ አይ

ዠ ደግሞ ባለ ሶስት ነው ማለት ነው። ባለ ሶስት ዠ ዜድ ኤች ኢ ዙ ዜድ ኤች ዩ ዚ ዜድ ኤች አይ ዣ ዜድ ኤች ኤ ዤ ዜድ ኤች ኢ ዥ ዜድ ኤች ዦ ዜድ ኤች ኦ ይሆናል ማለት ነው።

ከዛ ጠ ጠ ቲኢ ጡ ቲዩ ጢ ቲ አይ ጣ ቲኤ ጤ ቲኢ ኢ ጥ ቲ ብቻ ይሆናል ጦ ቲኦ ይሆናል ማለት ነው። ከዛ ባለ ሶስት ይሆናል ደግሞ ጨ ጨ ሲ ኤች ኢ ጩ ሲ ኤች ዩ ጪ ሲ ኤች አይ ጫ ሲ ኤች ኤ

ትባላለች ጸ ባለ ሶስት ናቸው ሁለቶችም ከታች ያሉትም ተመሳሳይ ናቸው የቅርጽ ብቻ ልዩነት ነው እንጂ ድምጻቸውም እንትናቸውም አንድ አይነት ነው ጸ ቲኤስኢ ጹ ቲኤስዩ ፂ ቲኤስአይ ጻ ቲኤስኤ ጼ ቲኤስኢ ጽ ቲኤስ ጾ ቲኤስኦ እንድገሙ ወይንም ተመሳሳይ ስለሆነም ፀ ቲኤስኢ

ይችኛ እዚጋ ይቅርታ ፔ ፒኢ ፕ ፒ ብቻ ይሆናል። ፖ ፒ ኦ ይሆናል ማለት ነው። የመጨረሻ አንድ ብቻ ቀርታናለች። ይችኛዋ ብቻ ይችኛዋ ሰላሳ አራተኛ ብለን የምንቆጥራት ቨናት ቨ ቪኢ ቭ ቪዩ ቪ ቪአይ ቫ ቪኤ ቪኢ ቪቮ ቪኦ። ሙሉ የአማርኛ በእንግሊዝኛ ሲምቦሎች እነዚህን ይመስላሉ። እነዚህ ፊደሎችን ጥንቅቅ ካረጋችሁ ካወቃችሁ መጽሐፍ ማንበብም የምትቸገሩ አይሆንም። ደጋግማችሁ በማየት እየጻፋችሁ ለመለማመድ ሞክሩ። ሀሳብ፣ አስተያየት ወይም ደግሞ ጥያቄ ካላችሁ ከኔ ጋር ሆናችሁ ኦንላይን መማር ለምትፈልጉ ከታች ባለው ስልክ ቁጥር በመደወል ማነጋገር ትችላላችሁ ማለት ነው። ስለነበረን ቆይታ እጅግ እጅግ አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ከሁላችን ጋር።